በጣም ያሳዝናል። አቶ ተስፋዬ ግርምሽን አስወገደው። አቶ ግርምሽ ደግሞ ተስፋዬን ያገተው ሆን ብሎ ነበረ። እሱም አንተን አስወግጄ ድርጅቴን የራሴ ያደርጋለሁ ሲል ሁለቱም ተጠፋፉ። እንግዲህ አቶ ተስፋዬ የታሰረውን እጁን በመፍታት ግርምሽ ላይ ተኮሰበት። ግርምሽ አቅም ስለሌለው ወደቀ። ሁለቱም የገዳይና የሟች ልጅ መባባል ጀመረ። ያሳዝናል። ጽናት ከምንም በላይ ተጎድታለች። አሁን ማንም የላትም። ወደ የት ነው የምትሄደው? ማን ነው መሄጃ? እውነት በጣም ያሳዝናል። አሁን ላይ ባቤ እውነቱን አምኖ መቀበል አቅቶታል ብሌንም አቶ ተስፋዬና የጽናት አባት አብረው ሳይሆኑ አይቀርም ስትለው እንደዛ ካደረገ ግርምሽ እውነት ለልጁ አያስብላትም ማለት ነው አለ። እንዴት እንዴት አያስብላትም? አንተንም ጽናትንም በጣም ነው የሚወዳችሁ አለ። የኔና የልጁ መገናኘት ወይም የኔና የጽናት ፍቅር አንድ መሆኑ እያስመሰለ ነበር እንደተደሰተ የመሰለው አላት። እንደዛ አትበል፣ እሱ ላይ አትፍረድበት ድርጅቱን ስንት የተሰቃየበትን ንብረት ወርሶ ወስዶ ምን ያደርግ ታዳ አለው። ቢሆንም ብሌን ቢሆንም አለ። ይህንን ያወቀችው ራሂል ናት። ራሂል እንግዲህ አቶ ተስፋዬ እና አቶ ግርምሽ ባንዴ መጥፋታቸው ሁለቱ ቀንድ ጠላት ናቸው አለችው። ባቢጌን አምኖ ሊቀበል አልቻለም። ጽናትም ራሄልን እንቃረገቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። የጽናት ስቃይ እንደቀጠለ ይገኛል። እውነት በጣም ያሳዝናል። በጣም ከባድ ነው። እንግዲህ ባቢ በአባቱ መጥፋት እጅግ ከምንም በላይ ተጨናንቋል። አቶ ግርምሽ ደግሞ ባለፈው ሁሉም በተኛበት ወጥቶ ጠፋ። እንግዲህ እሱም ፍለጋ ሁላቸውም ወጡ። የብሌን እናትም በጠዋት ሲቀሰቅሷቸው እናንተ ምንድን ነው የሚያጨቃጭቃቸው እናንተ እያላቸው እንቅልፍ መተኛት አይቻልም ማለት ነው አሏት። ከዛም ብሌንም ወዴት ነው የሚሄደው? መኝታ ክፍል ፈልጊው ሽንት ቤት ፈልጊው፣ በቃ ሻወር ቤት የትም ቦታ አይሄድም፣ አለች ብሌን። አልተረዳሽኝም ሐባዬ፣ የለም ስደውልለትም ስልኳ አይሰራም እያልኩሽ ነው። መጀመሪያ በደንብ ንቄና እኔ ነኝ አለኝ ጽናት፣ ከምናደዷ ብዛት። ከዛም እና ምን ይልሽ፣ ምን ትላለች፣ ወይም እመን፣ አንቺ ተንቅልፍሽ አልነቃሽም፣ አለች ብሌን። ፈልጊዋለሁ ክችን ሳይቀር ፈልግዋለሁ አባቴ የለም እያልኩሽ ነው አለች በስተመጨረሻም ብሌን ሁሉም ክላስ ፈለገችው እና እንዲህ እውነትም የለም የተደ ይባላል አለች አባቴ ቤተ ክርስቲያን ሄዶ ይሆናል አሉ የጽናት የብሌን እናት እማዬ እንዴት ነው ቤተ ክርስቲያን የሚሄደው ተስተካክሎ ቁሞ መሄድ የማይችል ሰው እንዴት ቤተ ክርስቲያን በዛ ላይ ለኔ ሳይነግረኝ አለች እና ይቴዴ ይባላል እንዴ! አሁን ተረጋግታችሁ ቁጭ ብላችሁ እናስብ፣ አሉ የብሌን እናት። ብሌንና እናትየዋ ቆጭ አሉ። ጽናት መንጎራደር ጀመረች። ከዛም አረ ቁጭ በይ ጽኑ፣ አንቺ ለተንጎራደርሹ እኔ ራሴና ዞረኝ አረ በፈጠረች ተረጋጊ አሏት። አለች ብሌን እናትየዋ ልጄ ቁጭ በይና የምንፈልግበትን ቦታ እናስብ፣ አሁን ከምንዚህ ከምንጨቃጨቅ አሉ። ወጥተው ቢፈልጓቸውም የትም ሊያገኙት አልቻሉም። ግን አቶ ግርምሽ ከአቶ ተስፋየር ጋር ነው። አቶ ተስፋዬን ያሰረው እግሩን ብቻ ነው። እናም ግርምሽ ብዙ አማራጭ ሰጠው። የልጁንና የዛኛውን ልጅ ፍቅር ላለመበላሸት የገዳይና የሟች ልጅ መባል የለብንም አለ ከዛም ይህም ብታስብ ኖሮ መጀመሪያም እዚያ አታመጣኝም ነበር አላቶ ተስፋዬ ግን መጀመሪያ ላይ እኔ ይህን ድርጅት ደምንባ ተፍቼ ነው የገዛሁት ያቋቋምኩት አንተ ደግሞ ዝም ብለህ የወሰድከው ከትዝታ ጋር ተደራጅተህ ትዝታ ማለት የብዙ ሰው ህይወት ያበላሸች ናት ዛሬ ላይ ባገኛት ዘልዝዬ ነበር ለአሞራም ሰጣት አለ እውነት ግርምሽ፣ በገንዘቤ ነው የገዛሁት እኔ ከእሷ ጋር ምንም የማገናኘው ነገር የለም አለ። አይገርምም። ድርጅቱን ከመግዛት በፊት ቤስት ምላጭ የለህም ቤት ውስጥ አየህ። አናታዳ ታዳ፣ ይህንን ያክል ሚሊዮን አውጥተህ የምትገዛበት በር ከምን አመጣ ንጽት ያልክ ደሃ ነበር ካለው ግርምሽ። እሱም የገጠር ቤት ነበረኝ፣ የገጠር ቦታ፣ እሱን ሽጬ ነው እና የገጠር ቦታ ካለ ድህነትን መጀመሪያ ለምን አላላቀክም ነበር? አንተም እኔም በገንዘብ ገዝታው እንዳልሆነ እናውቃለን። አሁን ልቅስ ብዙ ምርጫ እየሰጠ ነው። ልጅህና ልጄ በጣም ይዋደዳሉ። የገዳይና ና የሟች ልጆች ከሚባሉ አሁን ይህንን ወረቀት ላይ ፈርምና አንተም እኔም በሰላም እንውጣ። ካልሆነ ግን እምቢ የምትል ከሆነ እኔ አንተን አዳፍኘህ በሰላም ብቻ ይንወጣለሁ አለ ግርምሽ። ሀ ብሎ ሳቀ ታው። ግርምሽ እንደዚህ አታደርግ የሚጸጽትህን ነገር አታደርግ እባክህን አለው። ከዛም እንደዛ ካልክ እሺ፣ ተረጋጋና እዚህ ወረቀት ላይ ፈርም አለ። አላደርገውም ብሞትም አለ ከዛም እኔ የምፈራው እዚህ ወረቀት ላይ እስር ቤትን ነው፣ ስለዚህ እስር ቤት ከምገባ እባክህን ግርምሽ አለ የባቢ አባት አቶ ግርምሽም እምነኝ እምቢ ካልክ የገዳይ ልጆች ከምንባባል እባክህ ከፈለግ ድርጅት የመልስልኝ ከፈለግ እዛ ድርጅት ውስጥ ዋና ማናጀር ሆነ መስራት ትችላለህ አለው። ከሰዓቱ ተስፋዬ አረዋክ እንደዛ ነው። በፍጹም አላደርገውም። አንተ ተፈለግ መስራት ትችላለህ፣ እኔ ያንተ ሰራተኛ ለሆን አለው። ጭራሽ ድርጅት እኮ የኔ ነው። በዛ ላይ ደግሞ ፈጣሪን ሳፈራ፣ አሰቃይተህናል። ስለዚህ ድርጅቱን ፈርም ካልሆነ ግን እገላለሁ አለ። ጽናት በአጋጣሚ ደወለች፣ እናም መልሶ ደወለላት። ልጄ ታስቢያለሽ ብዬ ነው እኔ ደህና ነኝ አላት። አባዬ የት ሄደህ ነው አስጨነከኝ? አለችው። እንዳላስጨንቅሽ ብዬ ነው የደወልኩት። እና የት ነህ? ቤተ ክርስቲያን። እባክህን፣ የትኛው ቤተ ክርስቲያን ነው? ቤተ ክርስቲያን ነኝ። ስለዚህ ፈጣሪን እየለመንኩ ፍርድን እየተቀበልኩ ነው አላት። አባ ምንም ደስ አለላይ በቃ ቻው ብሎ ዘጋባት። ራሄል ደግሞ ግርምሽና አባታቸው ግርምሽና ተስፋዬ አንድ ናቸው ስትል ብሌን፣ አንቺ ሴትዮ የማይሆን ነገር አታውሪ አለች። ማለት እውነታውን አምናችሁ ተቀበሉ። የጽናት አባትና የባቢ አባት አንድ ናቸው። ደምተ መቃባታቸው በፊት ብደርሱ ነው የሚሻለው አለች። እና አባዬን አንቺ አግቶታል እያልሽ ነው አለቻት። አ አግቶታል፣ ምን ያቁነጠንጥሻል አለች። ከዛም እውነቱ ይሄ ነው፣ እውነቱን መቀበል ታቃታችሁ፣ የራሳችሁ ጉዳይ ስትል ጽናት ዘላ ጉሮሮዋን አነቀቻት። በኋላ ላይ አባቷ ከደወለች በኋላ ግን እውነቱን አምና ተቀበለች። ባቢም የጽናት አባት ይሄን አያደርግም ተይ ብሏት ነበር። ራሄል የራሄል ግምት ትክክል ነበር። ሁለት ጠላቶች አንድ ጋር መሆን መልአክ እኮ አይደለም የጽናት አባት በዛ ላይ ስንት ሆኖ ያቋቋመውን ገንዘብ በነጻ ተገፎ እንደዝም መሌል ይችላል አለች እናም አሁን አቶ ግርምሽ ባቢን የባቢን አባት እያስፈራራ እያለ ስልክ ደውሎ ዘወር ሲል አሁን ፈርም አንተ ብዙ ታደክማለህ አሁን እዚሁ አዳፍኝህ እኔ በነጻነት እወጣለሁ ካልፈረምክ ያን ጊዜ የኔ ይሆናል አለው። ብሞትም አላደርገው አለ። ከዛም እንግዲህ አቶ ተስፋዬ የታሰረውን እጁን ፈቶ ግርምሽን ሴት አድርጎ የያዘው፣ ግን ማንኛው ነው የሞተው? ግርምሽ ደግሞ አቶ ተስፋዬ ላይ ሽጉጡን ደቅኖ ነበረ፣ ሴት ተኮስ ነበር። ግን ማንኛቸው ናቸው የሞቱት? የወደቁትስ ግርምሽ በእርግጥ አቅም የለውም። አቶ ተስፋዬ አቅም አለው። ያሳዝናል። ጉረሮን ዘሎ አንገቱን አነቀው። እናም አቶ ተስፋዬ ከዛ ለመውጣት ነበር እቅዱ፣ ግን ሳያሰናብተው አይቀርም። የማንኛቸው ደም ነው መሬት ላይ የተበተነው! እዚህ ልጆቻቸው ይጨነቃሉ። ባቢ ግን ባቢን ጽናት አይኑን ቀጥ ብላ ማየት ፈርታለች። የፖሊስም ጋሄዳ የአባቷን ስልክ በደወልላት አቅጣጫ እንዲሄዱ ተናገረች። ሳይ የሆነ ነገር ሳይፈጠር ድረሱ አለች። ቻናሉን ሰብስክራይብ ያ